ምንም እንኳ የጣሊያን ጦር በአድዋ ድል ለደረሰበት ሽንፈት የበቀል ጦሩን ስሎ ከ40 ዓመታት በኋላ በተደራጀ የጦር መሳሪያ ታግዞ ቢመጣም ነፃ ሀገርን ለቀጣዩ ትውልድ ለማሻገር በቆረጠው ጀግና አርበኛ ዳግም የሽንፈት ጽዋውን ለመጎንጨት ተገድዷል። በዛሬው እለትም 84ኛው የጀግኖች አርበኞች የድል ቀን 4 ኪሎ በሚገኘው የድል ሐውልት አደባባይ ተከብሯል። እለቱ የቅኝ ግዛት እሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት ብርቱ የተጋድሎ መገለጫ መሆኑ የተወሳ ሲሆን ለመላው ጥቁር ህዝቦች የይቻላል መንፈስን እስትንፋስ የዘራ ስለመሆኑ ተጠቁሟል። በክብረ በዓሉ ላይም ለጀግኖች አርበኞች መታሰቢያ የአበባ ጉንጉን ያስቀመጡት የፌዲ ፕሬዝዳንት ታዬ አጽቀሥላሴ እለቱ ለኢትዮጵያውያን ነጻነት ዋጋ ለከፈሉ በሙሉ ታላቁ ድል የሚዘከርበት ነው ብሏል። ጀግኖች ኢትዮጵያውያን በፋሽስት የጣሊያ ጦር ላይ ድል የተቀዳጁበት እለት ብቻም ሳይሆን ይህ ቀን የፋሽዝም እሳቤና ፍልስፍና ዳግም እንዳይንሰራራ የቅኝ ግዛት እሳቤም በአፍሪካ ምድር እንዲንኮታኮትና መቸነፍም እንደሚችል ደግመን ከአድዋ በኋላ ለዓለም ሕዝቦች ያሳየንበት ብርቱ የተጋድሏችን ጸዳልና መታሰቢያ ነው ለማለት ይቻላል። የድል ቀን ፋይዳን እና ታሪካዊ ሴት ማክበር ትናንትን፣ የሚያመላክት ዛሬን በከፍታ የሚመለከት፣ ነገን ደግሞ የነገን ጉዞና መንገድ ተስፋ ያለው ጽናት ያለው መሆኑን አጉልቶ የሚያሳይ በመሆኑ ነው። ሰላምና ነጻነትን ከሌላ የውጭ ኃይል የምንማረውና የምንቀበለው ሳይሆን በራሳችን የነፃነት ብርቱ ፍላጎት የተመሰረተ መሆኑን ያረጋገጥንበት ነው ያሉት ፕሬዚዳንቱ፣ ኢትዮጵያውያን ከጥንት ጀምሮ ሀገራቸውን ሊወር የመጣውን ጠላት በአንድነትና በጀግንነት ቆመው በመመከት ነጻነታቸውን እንደጠበቁ ዛሬ ላይ መድረሳቸውን ጠቁመዋል። የስንፍና ፖለቲካን ለመረጡ ኃይሎችም ጀግንነት በሰላማዊ መንገድ የሚገለጥ በመሆኑ ለሰላም ቅድሚያ እንዲሰጡ ነው ጥሪ ያቀረቡት። ከኢትዮጵያውያን አርበኞች የምንማረው ለሀገራችን ያለንን ፍቅር፣ ለብሔራዊ ነጻነታችን ያለንን ቀናኢነት፣ አገራዊ ሉዓላዊነታችንን ለማስከበር ያለንን ቁርጠኝነት እና እንደ ሀገር ለራሳችን የምንሰጠው ክብር ነው። ሁለተኛውና ትልቁ ቁም ነገር ከኢትዮጵያ አርበኞች የምንማረው ታላቅ ቁም ነገር ቢኖር የአገርን ታላቅነት በውሉ የተገነዘቡ ስለ ኢትዮጵያ ክብርና ስለ ሕዝቦቿ ነጻነት ሲሉ መስዋዕት የሚሆኑ ይህንንም የአኩሪ የሀገር ፍቅር ለትውልድ ለማሻገር ጽኑ ፍቅር ያላቸው ዜጎች የሚኖርባት ሀገር መሆኑ ነው። የጀግኖች አርበኞች የድል ቀን ኢትዮጵያ በአርበኞች ተጋድሎ ዳግም ድል የተቀዳጀችበት በመሆኑ የኢፌድሪ መከላከያ ሰራዊት ለዕለቱ ትልቅ ክብር እንደሚሰጥ የገለጹት ደግሞ የኢፌድሪ መከላከያ ሚኒስቴር ተወካይ ሜጀር ጄኔራል እንዳልካቸው ወልደ ኪዳን ናቸው። ይህም ከጥንት ጀምሮ እየተወራረሰ ለመጣው የአትንኩኝ ባይነት ወኔ ማሳያ ነው ሲሉም ጨምረው ገልጿል። የኃይል ሚዛኑ ተመጣጣኝ ባልነበረበት፣ ኢትዮጵያ ሉዓላዊነቴ ይከበር ብላ ወደ ዓለም አቀፉ ማህበረሰብ የምታሰማቸው ድምጾች ሰሚ ያላገኙበት በአጠቃላይም በጣም አስቸጋሪ የሆኑ ሁኔታዎች በነበሩበት የተካሄደ ጦርነት ነው። ሆኖም የጣሊያን ወራሪ ኃይል አንዲት ቀን እንኳን እፎይ ሳይል ሳይቀመጥ ከአምስት ዓመታት እልህ አስጨራሽ ትግል በኋላ ሌላ ሽንፈት ማቅ ለብሶ ከኢትዮጵያ ምድር ተጠራርጎ እንዲወጣ ተደርጓል። በመሆኑም። ከጥንት ጀምሮ እየተወራረሰ የመጣው በዚህ የኢትዮጵያን ጀግንነት አይበገሬነት የአትንኩኝ ባይነት ወኔ ልንኮራና ልንጠብቀው ይገባል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን በዚህ ወቅት እንደገለጹት እለቱ ጣሊያን ከአርባ ዓመታት በኋላ ያደረገው ወረራ በድል ተጠናቆ ንጉሰ ነገስቱ ወደ ሀገር የገቡበትና ነጻነት የታወጀበትን ቀን ታሳቢ ተደርጎ የሚከበር በዓል ነው። ይህ በዓልም በአምስት አመቱ የመከራ ዘመን የሀገሪቱ ባለውልታዎች መታወሻ ቋሚ ቅርስ እንደመሆኑ የአሁኑ ትውልድ ይህንን ቅርስ እንዴት እንደሚጠቀምና ለእድገት እንደሚያውል ማሰብ እንደሚኖርበት ጠቁመዋል። የዛሬው ታሪካዊ እለት ንጉሠ ነገሥቱ በሰራዊታቸው ታጅበው ወደ ርዕሰ መዲናቸው አዲስ አበባ የጋቡበትና የኢትዮጵያን ሙሉ ነጻነት ያረጋገጡበት ቀን ነው የጥንታዊት የኢትዮጵያ ጀግኖች አርበኞች ማህበርም በ1931 ዓ ም በጭንቁ የተጋድለው ዘመን ተወልዶ ከዚያው ተጋድሎ በኋላ በ1933 ዓ ም በሚያዝያ 27 የድል ቀን በእለቱ ለማየት ችለናል። እነሆ ዛሬም ሰማንያ አራተኛውን የድል በዓል እንዲህ በማርና የእለቱን የድል በዓል በሚመጥን ዘመናዊ አደባባይ ከኢትዮጵያ ሕዝብ ጋር ለማክበር ተችለዋል። በባሉ ላይ የፌዲ ፕሬዝዳንት ታያ አስቀስላሴ፣ የመከላካያ ሚኒስትር ተወካይ ሜጀር ጀነራል እንዳልካቸው ወልደ ኪዳን፣ የጥንታዊ ኢትዮጵያ ጀግኖች አርበንጎች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ የአዲስ አበባ ከተማ ከንቲባ ቢሮ ቶካይና፣ የአዲስ አበባ ባህል ኪነ ጥበብ ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን በተገኙበት ተከብሯል።